የተሰበሰበው ገንዘብ ለአርቲስቱ አልተሰጠም፣ አዘጋጅ ኮሚቴው ላቀረበው ስሜን ለማጥፋት ነው በማለት ዲጄቤቢ ምላሽ ሰጥቷል። የአርቲስት አለማየሁ ደመቀን የ25 ዓመታት የኪነ ጥበብ ቆይታና አገልግሎት ለማክበርና አርቲስቱን ለማመስገን ዩቶር በሚል ሪስን 15 2016 ዓ ም የሙዚቃ ኮንሰርት በማሪዮት ሆቴል አዳራሽ መከናወኑ ይታወቃል። በዝግጅቱ የተገኙ ገቢዎች የስፖንሰርሺፕ ገቢ፣ የቲኬት ገቢና ለሌሎችም ገቢዎች ሂሳብ ተሰርቶ ርክክብ ባለመደረጉ በተደጋጋሚ ሂሳብ ተሰርቶ የአርቲስቱ ድርሻ ገቢ እንዲደረግለት ጥያቄ ቢቀርብም በተለያዩ ምክንያቶች ዲጄ ቤቢ መገኘት ባለመቻሉ ጉዳዩ እልባት ማግኘት አል አለም ስሉ፣ ኮሚቴዎች ቅሬታውን በደብዳቤ ለሚዲያዎች ገልጾ ነበር። ጉዳዩን አስመልክቶ ሚዲያ ዲጄ ቤቢን አነጋግሮ የሚከተለው ምላሽ አግኝቷል። ደብዳቤው ቀድሞ ተልኮልኝ አይቸዋለሁ ያለው ዲጄ ቤቢ እንደ አጋጣሚ የሆነው አሜሪካን ሀገር በላስቬጋስ ከተማ በተዘጋጀው የዓለም የራዲዮና ቴሌቪዥን ብሮድካስተሮች ማህበር ስብሰባ ላይ ለመገኘት ወደ አሜሪካ ሀገር እጃለሁ፣ እሱን አጋጣሚ በመጠቀም ሸሸ በማለት ስም ለማጥፋት የተደረገ ስም የማጥፋት ዘመቻ ነው። ሙሉ በሙሉ ውሸት ነው። ጉዳዩን ወደ ህግ ወስጀዋለሁ ብለዋል። ሚ ኪታቡርን ፎሎ ለወቅታዊና አጫጭር መረጃ ሳብስክራይብ በማድረግ ቤተሰብ ሆኑ። ሰላም ቆዩልኝ።